ልመክራችሁ የምፈልገው ስንት ዓመት ለማገልገል ነው ፍላጎታችሁ? በብዛት ቃማ ያላቸው የተወሰኑ ካልሆኑ በቀር ሲሄዱ ሲመጡ ሲሄዱ ሲመጡ ሲሄዱ ሲመጡ ብዙም አይደለም። ሳውዲ አረቢያ ቆርጠው እንዳይሄዱ። ስለዚህ አሲና ፋጡማ ቢያንስ ይሄ ቃማ ከተፈቀደ የመጨረሻው አስር ዓመት በሀያ ዓመትሽ መተሽ ከሆነ ምንደው የመጨረሻው ማለት ሰላሳ ዓመት ሆኖሽ ከዛ በፊት የወጣችሁ ሰዎች ደግሞ እንደዚሁ ደግሞ 28 4ባ ዓመት ሆኗቸዋል። ቆይ 63 ዓመት እስከሚሞላችሁ ግዴታ እዚህ ማገልገል አለባችሁ። ይቃማ ለእናንተ ቢያንስ ወንድ ልጅ ከሆነ የትም ተንቀሳቅሶ ለመስራት መኪናም ገዛ ምንም ማለ ከጓደኞቹ ጋር ለመወዳደር ግዴታ ያስፈልገዋል። ሴቶቹ ግን ወላሂ እኔ እንጃ አላውቅም። ግን የግል ሀሳቤ ነው። በቃ ልብስ ልሸጥ ነው ነው፣ ተመላላሽ ስራ ፈልጉልኝ እያልሽ ለመዞር ነው። ኩምትር ከለለሽ የለሽም።